ሰላም ሰላም እንዴት ናችሁ? ያው ለሁሉም ዩቲዩብ ቻናል ቤተሰቦች በዛሬው ደግሞ እንግሊዘኛን እንዴት እንደምታነቡ እና የእንግሊዘኛ ሌተሮቹን ስም እና ሳውንድ እንዴት እንደሆነ ወይም ስማቸው እና ድምፃቸው እንዴት እንደሆነ እንዲሁም ደግሞ ይህን ስማቸው እና ድምፃቸውን ተጠቅማችሁ እንዴት እንደምታነቡ ሌተሮቹን እያንዳንዳቸውን ስማቸውን እና ሳውንዳቸውን ወይም ድምፃቸውን እነግሬያችሁ ከዛ በኋላ ደግሞ ወርዶቹን እንዴት እንደምታነቡ የማንበብን ችግራችሁን በቀላሉ የምትፈቱበትን መንገድ ወይም ደግሞ ማንበብ የማትችሉ ልጆች እንዴት ነው ሌተሮቹን አወቅነ ማንበብ ግን አልቻልንም ብላችሁ የጠየቃቸው ልጆች እንዴት እንደምታነቡ አሳያችኋለሁ። ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ። ሸር ላይክ እያደረጋችሁ ዩቲዩባችን አበረታቱ። እንግዲህ በእንግሊዘኛ ሌተሮች ውስጥ 26 ሌተሮች ወይም 26 ፊደሎች አሉ። ከእነዚህ 26 ፊደሎች ውስጥ አምስቱ ባውል ሲባሉ፣ ሃያዎቹ ኮንሶናንት ይባላሉ አንዷ ወይም ሌላኛው አንዷ ኤክሴፕሽናል ደግሞ ሰምታይምስ ሰምታይምስ ሳምታይምስ ኮንሶናንት ሁና ታገለግላለች። እንግዲህ በዋናነት ዛሬ አምስቱን ቫውሎች እንዴት ነው አናባቢ ሁነው ወይም ቫውሎች አናባቢ ማለት ሲሆን ኮንሶናንት ደግሞ ተነባቢ ነው። እነዚህን ኮንሶናንት ምን አይነት ድምፅ ያወጣሉ ወይም እንዴት እናነባቸዋለን? ቫውሎቹ ደግሞ እንዴት ነው አናባቢ ሁነው ወይም በወርዶች ውስጥ አናባቢ ሁነው ሲመጡ እንዴት ነው የምንጠቀምባቸው የሚለውን በእርግጠኝነት መፍትሄውን ወይም ደግሞ ያስቸገራችሁን ነገር መልስ ታገኛላችሁ ብዬ አስባለሁ። እስከ መጨረሻው ተከታተሉ። እንግዲህ በመጀመሪያ ሀያ ስድስቱን ፊደሎች ላንብብላችሁ። ኤ፣ እንደዚህ ካፒታል እና ስሞል ሌተር ነው። በመጀመሪያ ካፒታል ሌተሩን አደረጉት ቀጥሎ ስሞሉን እያደረጉ ነው እስከ መጨረሻው፣ በዛ መንገድ ተረዱት። ኤ፣ ካፒታል ኤ፣ ስሞል ኤ ማለት ነው። ቢ፣ ካፒታል ቢ፣ ስሞል ቢ

ከሀያ ስድስቱ ፊደላት ውስጥ እንደዚሁ በቀይ በቀይ ያስቀመጥኋቸው ቫውል ይባላሉ ወይም አናባቢ ይባላሉ። እነዚህ ሰማያዊዎቹ ደግሞ ብትቆጥሯቸው ሀያ ይሆናሉ። እነዚህ ይው ኤ ኢ አይ ኦ ዩ ቫውል ወይም አናባቢ ሆነው በእንግሊዘኛ ቋንቋ ውስጥ ያገለግላሉ። ሌሎቹ ደግሞ ቢ ሲ ዲ ኤፍ ጂ ኤች ጄ ኬ ኤል ኤም ኤን ፒ ኪው አር ኤስ ቲ ቪ ደብሊው ኤክስ እና ዜድ ደግሞ በሰማያዊ ከለር የተጻፉት ሌተሮች ሀያዎቹ ተነባቢ ወይም ኮንሶናንት ተብለው ይጠራሉ። ዋይ አንዳንዴ ባውል አንዳንዴ ኮንሶናንት ትሆናለች። አብዛኛውን ጊዜ በወርዱ መጀመሪያ ላይ ስትመጣ እንደ ኮንሶናንት ስታገለግል፣ በወርዱ መጨረሻና መካከል ላይ ስትመጣ ደግሞ ቫውል ሆና ታገለግላለች። ይህንን ዛሬ በክፍልዋ አንድ ወይም በፓርትዋን በዋናነት ላስረዳችሁ የምፈልገው የሌተሮቹን ሳውንድ እና እንዴት ነው በወርዶቹ ውስጥ ሲመጡ የምናነባቸው የሚለውን ነገር ነው። የኤ ወይም ኤ አ ሳውንድ አላት። አንዳንዴ እንደ ኤ አንዳንዴ ደግሞ እንደ አ ትነበባለች እንደ ኤ የምትነበብበት ጊዜ አለ ዛሬ ግን እንደ አ እንዴት ትነበባለች የሚለውን በዋናነት አሳያቸዋለሁ። የቢ ወይም ቢ ሌተር ብ ሳውንድ አላት፣ እንደ ብ ትነበባለች ኮንሶናንት ስለሆነች። ሲ ሌተር ደግሞ እንደ ክ ትነበባለች። ሲ ሌተሯ፣ ሲ የሌተሩ ስም ነው። ሲ በጽሑፎች ውስጥ ስትመጣ እንደ ክ ትነበባለች። ዲ ሌተር ደግሞ ወይም ዲ ነው ስሟ የምትነበበው፣ በወርዶች ውስጥ ግን እንደ ዲ ነው። ኢ ሌተር እንደ ኤ፣ ኤፍ ሌተር እንደ ፍ። እንግዲህ ኤፍ የሌተሩን ስም ነው። ኢ እንደምታዩት ኤ፣ ቢ፣ ሲ፣ ዲ፣ ኢ እያልኩ በአማርኛውን ጽፌዋለሁ። ግን እዚህ ጋር ታች ላይ የተቀመጡት እንዴት ነው የሚነበቡት የሚለው ነው። ቫወሎች ሁለት ወይም ሶስት አይነት ሳውንድ ሊያወጡ ይችላሉ። ኤ አንዳንዴ እንደ ኤ አንዳንዴ ደግሞ እንደ አ ይነበባል። እንደ ኤ እንዴት እንደሚነበብ በክፍል ሁለት አሳያችኋለሁ። በዛሬው በክፍል አንድ ግን እንደ አ እንዴት እንደሚነበብ ማሳያችሁ ይሆናል። ቢ እንደ ብ ይነበባል ወይም ብ ሳውንድ አለው ማለት ነው። በወርዶች በምታነቡበት ሰዓት ሲ ክ ሳውንድ አለው። ዲ ድ ሳውንድ። ኢ ኤ ሳውንድ። ኤፍ ህ ሳውንድ ጂ ግ ሳውንድ ኤች ህ ሳውንድ አይ አንዳንዴ እንደ አይ አንዳንዴ ደግሞ እንደ ኢ ይነበባል። ዛሬ እንደ ኢ እንዴት እንደሚነበብ የማሳያችሁ ይሆናል። ኢ ጄ ጂ ሳውንድ አለው። ኬ ክ ሳውንድ አለው። ኤል ል ሳውንድ አለው። ኤም ም ሳውንድ አለው። ኤን ን ሳውንድ አለው። ኦ ኦ ሳውንድ አለው። ፒ ፕ ሳውንድ ይኖረዋል። ኪው ካ ሳውንድ አለው። አር ር ሳውንድ አለው። ኤስ ስ ሳውንድ አለው። ቲ ት ሳውንድ አለው። ዩ አ ሳውንድ አለው። እንግዲህ ዩ አንዳንዴ እንደ ዩ አንዳንዴ እንደ አ ይነበባል። እንግዲህ ቫውሎች ሁለት ወይም ሶስት አይነት ድምፅ ሊያወጡ ይችላሉ። በዋናነት ሁለት ሳውንድ ይኖራቸዋል፣ ወይም በጽሑፍ ውስጥ ሁለት አይነት ድምጽ ኑሯቸው ሊነበቡ ይችላሉ። ዛሬ እንደ አ እንዴት እንደሚነበብ አሳያችኋለሁ። ቪ ቭ ሳውንድ ይኖረዋል። ደብሊው ው ሳውንድ ይኖረዋል። ኤክስ ክስ ሳውንድ ይኖረዋል። ዋይ ይ ሳውንድ ይኖረዋል። እንግዲህ ዋይ አንዳንዴ እንደ ኢ፣ አንዳንዴ እንደ አይ፣ አንዳንዴ ደግሞ እንደ ይ ይነበባል። እንደ ይ የሚነበበው ኮንሶናንት ሆኖ ሲያገለግል ነው። እንደ አይ እና እንደ ኢ ሆኖ የሚያገለግለው ደግሞ ቫውል ሆኖ ሲያገለግል ነው። በዛሬው ላሳያችሁ የምችለው እንደ ይ እንዴት እንደሚነበብ ነው። ዜድ እንደ ዝ ዝ ይነበባል። ስለዚህ እነዚህ ቫውሎች ሁለት ወይም ሶስት ሳውንድ ሊያወጡ ይችላሉ። ኮንሶናንቶቹ ግን ምናልባትም ሁለት ሶስት ሁነው በአንድ ላይ ሲመጡ ዲያግራፍ እና ትራያግራፍ ሁነው ሲመጡ ካልሆነ በስተቀር ሲንግል ሁነው አንድ አይነት ድምፅ ወይም አንድ አይነት የመነበብ ድምፅ ይኖራቸዋል። ቢ እንደ ብ፣ ሲ እንደ ክ፣ ዲ እንደ ድ ኤፍ እንደ ፍ፣ ጂ እንደ ግ፣ ኤች እንደ ህ፣ ጄ እንደ ጂ፣ ኬ እንደ ክ፣ ኤል እንደ ል፣ ኤም እንደ ም፣ ኤን እንደ ን፣ ፒ እንደ ፕ፣ ኪዩ እንደ ኳ፣ አር እንደ ር፣ ኤስ ስ፣ ቲ ት፣ ቪ ቭ፣ ደብሊው ው፣ ኤክስ ክስ እና ዜድ ደግሞ ዝ ሳውንድ ይኖራቸዋል። ስለዚህ አሁን እንዴት እንደምታነቡ ደግሞ እሺ እነዚህ ኖርዶች ደግሞ እንዴት እንደምናነብ ላሳያችሁ። ወይም በቫውል ወይም አናባቢ ኤ ሌተር በእንግሊዝኛ ቋንቋ ውስጥ ኤ ኢ ኦ አይ ዩ ቫውል ናቸው ብያቸዋለሁ። እነዚህ ቫውሎች እያንዳንዳቸው እንዴት በኮንሶናንት ላይ የቅርጽ ወይም ሳውንዱን እየቀየሩ የመጀመሪያ ሳውንዱ ለምሳሌ ኤስ ስ ከነበረ ወደ ሳ፣ ኤም ም ነበር ማ፣ ኤች ህ ነበር ሀ፣ ዋይ ይ ሳውንድ ነበረው ያ እያደረጉት እንዴት እንደሚነበቡ እያንዳንዳቸውን የመጀመሪያ ድምጻቸውን በአናባቢዎች እየቀየሩ ራሳቸውን እንዲነበቡ ያደርጋሉ። እያንዳንዳቸው ምን ምን አይነት እንዴት በቀላሉ እንደምታነቡ ላሳያቸው። ስ አድ ሳድ። ኤስ ስ ሳውንድ አለው ብያችኋለሁ። ስለዚህ ስ ዲ ደግሞ ድ ሳድ ኤም ም ሳውንድ አለው ስለዚህ ኤ ደግሞ አ ሳውንድ ን ማን ህ አም ሃም ይ አክ ያክ ስ አት ሳት ም አፕ ማፕ ል አፕ ላብ ግ አዝ ጋዝ ግ አፕ ጋፕ ው አግ ዋግ እንግዲህ በኤ ስና ኤዲ ሳድ ኤም ማን ሃም እንግዲህ የየራሳቸውን ሳውንድ ስ ሳውንድ እዚያ አ ሳውንድ ድ ሳውንድ ሳድ ን አ ን ማን ህ አ ም ሃም ይ አ ክ ያክ ስ አ ት ሳት ን አ ፕ ማፕ ል አ ብ ላብ ግ አ ዝ ጋዝ ግ አ ፕ ጋብ ውአግዋግ እንደዚህ እያደረጋችሁ በቀላሉ ማንበብ የየራሳቸውን ሳውንድ ብቻ ትይዛላችሁ። የስስ ከዚያ የኤ አ የዲ ድ ስ አ ድ ሳድ ልክ እንደ አማርኛ እንደምታነቡት። ም አ ን ማን ህ አ ን ሃም ይ አ ክ ያ ክ ስ አ ት ሳ ት ም አ ፕ ማ ፕ ል አ ብ ላ ፕ ግ አ ዝ ጋ ዝ ግ አ ፕ ጋ ፕ ው አ ግ ዋ ግ እንግዲህ በአማረኛው እንደዚህ እያደረጉ ጽፌላችኋለሁ በአማረኛው በእንግሊዘኛውም በአማርኛውም እያነበባችሁ መለማመድ ትችላላችሁ። ስለዚህ ሳውንዳቸውን በትክክል ያላያችሁ ወደኋላ ተመልሳችሁ ቪዲዮውን እዩት። የሌተሮቹን ሳውንድ የኢኤ ሳውንድ ይኖራታል ኤ። ስለዚህ ፕ ግ በግ ፕ ግ ፕ ግ ፐግ ፕ ኤት ፐት ም ኤን ሜን ው ውኤድ ወድ ውት ወትድ ረድ ን ደንድ ፌት ውት ወት። ስለዚህ እንደዚህ የመጀመሪያ የሌተሩን ድምፅ እያንዳንዱ፣ ከዛ ፈጠን አድርጌ አጣምሬ ልክ እንደ አማርኛ በቀላሉ ማንበብ ማለት ነው። ስለዚህ እስከ መጨረሻው ከተከታተላችሁ ይህን በቀላሉ እንግሊዘኛ ማንበብ የሚባለው ችግር አይሆንባችሁ። የኦ ኦ ሳውንድ አለው። ኦ ስለዚህ ክ ኦፕ ኮፕ፣ ክ ኦፕ ኮፕ፣ ክ ኦት ኮት፣ ብ ኦክስ ቦክስ። ቢ ብ ሳውንድ እዚያ ኤክስ ክስ ሳውንድ አለው ብያቸዋል። እዚያ ቦክስ ብ ኦ ክስ ቦክስ፣ ብ ኦት ፖት፣ ት- ኦፕ ቶፕ ts a za o a za p top m op mop l og log d og dog s op sop እንደዚህ እያረጋችሁ በቀላሉ ማንበብ የየሌተሮቹን ሳውንድ ደግሞ ወደ ኋላ ከቪዲዮ ላይ ሰያህ እንዳንዳቸውን ሳውንድ በቀላሉ ደጋግማችሁ እየሰማችሁ ተለማመዱት። የአይ ኢ ሳውንድ አለው። የአይ ኢ ሳውንድ አለው ከዚያ እነዚህ ሌተሮቹ እነዚህ አናባቢዎች እያንዳንዳቸውን ስ ሳውንድን ወደ ሲ ድ ሳውንድን ወደ ዲ ኤል ሳውንድን ወደ ሊ ቢ ሳውንድን ወደ ቢ ኤፍ ሳውንድን ወደ ፊ ኤስ ሳውንድን ወደ ሲ ው ሳውንድን ወደ ዊ ፒ ሳውንድን ወደ ፕ ሳውንድን ወደ ፒ ል ሳውንድን ወደ ሊ ፕ ሳውንድን ወደ ፒ እንዴት እየቀየረ እንደሚናነበው እንደ ስ ኤክስ

ግ ዊግ ፕ ኢ ን ፔን ል ኢ ፕ ሊፕ ፕ ኢ ት ፔት እያቸው እንግዲህ መጀመሪያ የየሌተሮቹን ሳውንድ ጠራው ስ ኢ ክስ ሴክስ ድ ኢ ፕ ዲፕ ል ኢ ድ ሊድ ብ ኢ ፕ ቢፕ ፍ ኢ ግ ፊግ ስ ኢት ሲት ው ኢ ግ ዊግ ብ ኢ ን ፒን ፕ ኢ ን ፒን ል ኢ ፕ ሊፕ ፕ ኢ ት ፒት። ስለዚህ የኮንሶናንታቸውን አንዳንዳቸውን ሳውንድ አንዳንዴ ባውሎቹ በራሳቸው በሌተሮቹ ኔም የሚነበቡበት አጋጣሚ ስላለ እሱም በክፍል ሁለት ይላችሁ መጣለሁ። ኮንሶናንቶቹ ግን የዲያግራፍ ኢፌክት ወይም ደግሞ የኔቲቭ ላንጉጅ ኢፌክት ከሌለባቸው የራሳቸውን ሳውንድ ብቻ ተጠቅማችሁ የሌተሮቹን ሳውንድ ብቻ ተጠቅማችሁ ማንኛውንም ወርድ በቀላሉ እንደዚህ ማንበብ ትችላላችሁ ማለት ነው። ቀጣዩ ዩ ዩ ሳውንድ አለው። እንግዲህ በዚህ ሳውንዱ አናባቢዎቹን እየቀየረ ትርጉም ያለው ሳውንድ እንዲያወጣ ያደርገዋል ማለት ነው። ት አ ብ እንግዲህ የየ ሌተሮቹን ሳውንድ የቲ ት ሳውንድ ነው ያለው ያለው የአ የዩ አ ሳውንድ የቢ ብ ሳውንድ እዛ ት አ ብ ተብ ብ አ ድ በድ ግ አ ን ገም ር አ ን ራን ግ apgab bacbas kacqat hagihag rabirag ብአን በን እዩት፣ እንግዲህ እንዴት እንዳነበቡት የቲ ት ሳውንድ አለው የዩ አ ሳውንድ አለው ብያችኋለሁ። የቢ ደግሞ ብሳውንድ እያንዳንዳቸውን እያንዳንዳቸውን በመጀመሪያ ሳውንዳቸውን ብቻ ጠራለሁ ከዛ ፈጠን አርጌ መጥራት ልክ እንደ አማረኛ እንደማንበብ ማለት ነው። ት አብ ት አ ብ ተብ ብ አ ድ ባድ ግ አ ም ገም ር አ ን ረን ክ አ ብ ከብ ሲ ክ ሳውንድ አለው ብያቸዋለሁ። እዚያ ክ አር እዛ ዩ ሳውንድ አ ሳውንድ አለው ወይም ዩ ሌተር አ ሳውንድ አለው። አ አደረግኩ እዚያ ፒስ ሌተር ደግሞ ፕ ሳውንድ አለው ከዛ ክ አ ፕ ከፕ ብ አ ስ በስ ክ አ ት ከት ህ አ ግ ሀግ ር አ ግ ረግ ብ አ ን በን። እሺ ወዳጆች፣ በዛሬው ዝግጅታችን ከዚህ ላይ እናጠናቅቃለን። እስካሁን ተከታተላችሁ፣ ምናልባትም እንግሊዘኛን ለማንበብ መፍትሄ አግኝተናል ብላችሁ ካሰባችሁ ቀጣዩን ዝግጅትም ለመከታተል ሳብስክራይብ እያደረጋችሁ ሳብስክራይብ ያላደረጋችሁ ላይክ ሼር እያደረጋችሁ ለእናንተ በሰዓቱ እንዲደርሳችሁ ዩትዩባችንም ለማበረታታት ስለሚረዳን ላይክ ሼር አድርጉ። በሚቀጥለው በውቅ ክፍል ሁለት እስከምንገናኝ ሰላም ሆኑ።